ወይዘሮ ወይዘሮ ራሄል እንግዲህ ጽናትን ከባቢ ካራቅሽልኝ፣ አንቺን ብቻ ሳይሆን በአንቺ ላይ ዙሪያውን ያሉ ነገሮችን በሙሉ እኔ አሳጣሻለሁ፣ አለበለዚያ እኔ ራሄል ነኝ ታቂኛለሽ። ባለችው መሰረት እንግዲህ ጽናትን እንግዲህ እያላት የምትለውን ነገር እንግዲህ በመቀማት እንግዲህ ዛሬም የቤቱን ተከራይ ቤታቸውን እንግዲህ ለነ ብሌን እናት እንግዲህ አሳምና ለነብሌን እናት ቤቱን ተከራይታ ያለምንም ትዕዛዝ እንዲወጡ አድርጋቸው አለች ማለት ነው። በጣም በሚያሳዝን ሁኔታ ነው። ሆኖም ግን ይህን ነገር ብሌን በፍጹም አልተቀበለችውም፣ እየተከራከረች ነው። እንዲሁም ብሌን ከስራ ቦታቸው ከአቶ ተስፋዬ ቤት ስራ ቦታ ሂዳ ይሄ ነገር እንደ ምን አይነት አባት ነዎት? ባቢና ጽናትን መልሱ ወደ ስራው። እንዴት አይነት ጨካኝ አባት ቢሆኑ ቢሆኑ ነው ልጆትን ከስራ አሰናብተው፣ አንቱ እዚህ ላይ የምን ቦንበር ላይ የምትንፈላሰሱት? ለመሆኑ ይህ ነገር በምን አይነት ስኬት ነው በአንድ ጊዜ ማማው ላይ የወጣሁት? እስኪ ነገሩኝና፣ እኔም ማወቅ እፈልጋለሁ እያለ ስጠይቃቸው አንቺ ልጅ ውጭ ልኝ፣ ምን እያልሽ ነው? እንደው ግን በአለም ላይ ክፉ ክፉ አባት መጥፎ ከሚባሉ የምዝገባ ላይ ላስመዘግበው ፈልጌ ነበር። ሆኖም ግን የአባቶ ስም ስለጠፋኝ ነው የመጣሁት። ኧረ ከዚህ በኋላ ማንቱ አትባሉም፣ አንተ እያልኩ ተስፋዬ እያልኩ እጠራሃለሁ እንጂ ወደታች ወረደ ኋላ አለቻቸው። በጣም ተናደዱ። ውጭልኝ፣ አንቺ ምን እያደረግሽ ነው? አይ እንደርሶ ከእንደዚህ አይነት ወንበር ላይና ከንደዚ ከእንደዚህ አይነት መስሪያ ቤት እንድንፈላሰስ ምን ማድረግ እንዳለብኝ ቢያስረዱኝ ይሻላል ስትላቸው እባክሽ ውጭልኝ እያሉ ሲናገሯት አንድ ነገር ልንገር፣ ባቢና ጽናት መልሷቸው። ባቢና ጽናትን መፍጹም ልታለያዩቸው አልቻሉም። ያለበለዚያ ግን ከእኔ አንድ ነገር ጠብቁ። ምን ልታደርጊ ደግሞ አንቺ ምን ልታደርጊ? እኔ ሳልሆን መጀመሪያ እነሱ ደንበኞቻችሁን ሁሉ አሸሽተው ወደ ሌላ ድርጅት ያዞሩባችኋል። ይሄንን እንደ አያደርጉትም፣ በፍጹም አያደርጉትም ሲል እነሱ ባያደርጉት እኔ ያደርገዋለሁኝ። የዛን ጊዜ ባዶ መስሪያ ቤት ተሸክመህ ትኖራለህ። አንተ ግን ትንሽ እንደ የአባትነት ስሜት አይሰማህም? ህሊና የለም የሚባል ነገር አልፈጠረልህም? እንዴት አንድ ልጅህን አውጥተህ ትጥላለህ? ስትል ነበር የጀመረችው። ሰላም ውዴት ቻናል የተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይ እያደረጋችሁ ደውል ምልክታውን መጫናትርሱ ሰብስክራይ፣ ላይክ፣ ሼር የምታደርጉኝ ከልብ ከልብ ነው ማመሰግናችሁ። እንግዲህ ራሄል አሁን ደግሞ በሌላ ጎን እንግዲህ ገንዘብ ከዚህ በፊት ሰጣቸው አልፈልግም ብላ እንደመለሰችው ብሌን ታውቃላችሁ። ብሌንም ስትመልስላት ይህን ሁለት መቶ ብር ጥለሽ ነው ወይ እናት ይህን ምሸመግያት እስኪ ይችላል ነው ካልሽ ቤት እስኪ ግዢላት ብላ ስትላት፣ እኔ ነ ቤት ምገዛላት እኔ ከየት አምጥቼ ቤት እኮ ታዲያ የዚህን ያክል ለማታደርጊ ነው ወይ እያለች ያለቻትን ነገር ያን መስመር በመያዝ ነው እንግዲህ አሁን የነ ጽናትን ቤት የተከራየችው ወይዘሮ ራሄል ናት። ተከራይታ ለማን ነው ለነ ብሌን ነው። እናትየዋንም ሄዳ እንግዲህ ከቤት ውስጥ ሰላምታዋን ካቀረበች በኋላ ቤት እያፈሰሰባችሁ እንደሆነ አውቄ ቤት ተከራይቼላችኋለሁ። ፈጣሪ ለእኔ እኮ ነው አንቺን የላከሽ። እንዴት አይነት ጥሩ ልጅ መሰለች። ግን እርስዎ ምን እያዩ ነው? ልጆትን እኮ እየተጫወቱባት ነው ያለችው በእርዳታ ምክንያት ነው ልጅ ሆን የተያዘችው። ምን ማለት ነው? እንደ ሁልጊዜ እኮ እርስዎን ማየት ትታ የእነሱ አገልጋይ ሆናለች። ትምህርቷንም ትታለች። በፊትም ተማሪ እያለን እንደዚህ ነበረች። አና አቶ ግርማ አንዳንድ ልብሶች እና የትምህርት ቤት ቁሳቁስ ለሚገዙላት ነበር ይባል ነበር። በፊትም ዛሬም ግን እንደዚህ እንኳ ምንም ነገር የሌላቸው ሆኖ ትምህርቷን ትታ ለነሱ ታገለግላለች። እና ወይኔ ልጄ ወይኔ፣ በቃ ልጅን እንደዚህ እያደረገቻት ነው ማንናት ጽናት ናት እያለች እንግዲህ የሆነ ያልሆነ ምክንያት ሰታ ሁለቱን እንድጠሏቸው አደረገች። እናቲቱ በፊት እንደዛ በፍጹም ጽናትን ጦሩ ልጅናት ያለችው እናት ዛሬ ለጥቅም ብላ ደግሞ ለቤት ብላ ጽናት እናትን መጥፎ እንደሆነች እና ጋሽ ግርማንም ስትላት፣ ከዛ በኋላ በቃ ቤቱን እንግዲህ እታውታለሁ ተከራይቼ እለኋለሁ ብላ ወጥታ ትሄዳለች። ከዛ በኋላ ወደ ቤት ሄደች እና የቤት አከራዋ ደግሞ በቃ ቤቱን ልቀቅልኝ፣ ዛሬ የሚከራዩ ሰዎች ይመጣሉ ብላ ስትላት፣ ኧረ በናትሽ አባቴ እንደዚህ ብሎ ህመም ላይ እያለ እያየሽው እንዴት ነው ትንሽ አስተያየት አታደርግልኝም ወይ? እኔ አልወጣም ማለሽም ግን ጊዜ ስጭኝ ቤት ፈልጌ እንደወጣ ስትላት፣ በፍጹም ምንም ለእኔ ሳታዝንልኝም ወይ? ይህን ቤት እኮ ነው መተዳደሪያ፣ አንቺ ሁለት ሶስት ወር ካልከፈልሽ በምን እተዳደራለሁ አሁን ደግሞ በተሻለ ደግሞ ለማወዝ ነው የተከራዩኝ፣ እና ጥቅም አይም ለእኔም እንዲያመልጠኝ አልፈልግም። ስለዚህ ውጪ ቤቱን ፈልገች ስትላት እየተንከራተተች ፍለጋ ስትዞር ቆይታ፣ ከዛ በኋላ እንግዲህ ወደ ቤት ከገባሁ ፊቴን አይቶ አባቴ ይጎዳብኛል ስትል ባቢን የሆነ ቦታ ጠጠረችው እና ትጠረዋለች። ባቢንም እንግዲህ የሴት ቤቷ አከራይ ውጪ እንዳለች ስትነግረው እንዴት ትልሻለች ጊዜ እኮ ይሰጣል። በአንድ ቀን ነው እንደ ቤት ሳይትፈልጊ ውጭ የምትው መክሰስ ካለብንም እኮ እንከሳታለን እንጂ በፍጹማቸችም። ደግሞ ሁሉ ነገር ለበጎ ነው ብለሽ እሰቢ፣ ጽኑዬ፣ አይዞሽ ሁሉ ነገር ያልፋል። ሰው የሚወደደውን ነው ፈጣሪ የሚወደው ነው የሚፈት ነው። ግን በዚህ ልክ ለምንድነው ለእኔ ፈተናውን ያበዛብኝ? ያላቸውን ሰዎች የማይፈት ነው እኔን ግን ድሃዋን የሚፈትነኝ ስትል፣ ይህም ነገር ጥሩ ነው ጥሩ ነገር አስተምሮች ሊያልፍ ነው። ሀብታም ሳላችሁ ያላወቃችሁትን ነገር አሁን ድሃ ሁናችሁ እንድታውቁ ሊያደርግች ነው ሲል ነው መከራት። ከዛ እስኪ ስልክን ስልጭኝ ለሴትየዋን እደውልላታለሁ ብሎ ስልኳን ተቀበለ። ከዛ በኋላ ወደ ቤቷ እየሄደች ብሌንን ታገኛታለች። ብሌንን አግኝታ ቤቱን ልቀቂ እንደተባለች ስትነግራት፣ አይዞ ጽኑዬ ብቻ ለጋሽ ግርማ አትንገሪያቸው። አረ፣ በፍጹም እኔ እኮ ፊቴ እንዳያዩ ብዬ ነው ያወጣሁት ታዲህን፣ ፊትሽን አይተውስ ማየት ያቀታቸዋል። እንዲህ ፊትሽን እኮ ጥለሽዋል። ለማንኛውም አይዞሽ፣ አትጨናነቅ ብላ አለቻት። እና አቶ ተስፋየንም ሂዳ እንደዛ ተችባቸው እና ወደ ስራ ካልመለሳቸው ደንበኞቻቸውን አሸሽተው ወደ ድርጅታቸው፣ ወደ ሌላ ድርጅት እንደምትገለብጥባቸው እንደነገረች ሰገረቻት ማለት ነው። ከዛ በኋላ እንግዲህ ወደ ቤት ሄደችና ወይዘሮ ደግሞ እንትን መጣች ማለት ነው። ባቢን በአካል ሂዶ የቤት አከራዋን ሲጠይቃት አሁን የምታደርጊው ነገር ተገቢ ነው ወይ? እነዚህ ሰዎች ወዴት ይሂዱ ነው የምትያቸው? በሽተኛው ሰውዬ አያሳዝን ሽም ወይ እንዴት ነው ውጡ የምትያቸው? እኔስ ምን ላድርግ ታዲያ? ምንም ማድረጋችን መተዳደሪያ ነው። እነሱ እየዘገዩ ነው የሚሰጡኝ። ይሄ ነገር እኮ ልንከሰስ በህግ እንችላለን ሲላቸው፣ ብትከስም እኮ የቤት ኪራዩን በአግባቡ ያልከፈለ ሰው ቤቱን መልቀቅ ግዴታው ነው እና ምንም ብትከስ የሚመጣብኝ ነገር የለም። እኔ እኮ እነሱ የማስወጣቸው በአግባቡ መሰረት በየወሩ ኪራይ ስለማይሰጡ ነው እኔ ደግሞ በዚህ ምክንያት ነው እና ደግሞ የተሻለ ሰው አገኝቻለሁኝ። ሴትዮዋ ደግሞ አሁን ቶሎ መግባት የምትፈልግ ናት እና ይሄን ደግሞ እድል እንዲያመልጠኝ አይፈልግም። ስለዚህ እንዲወጡ ስትል ትነግረዋለች። በጣም ያሳዝናል ግን እንደዚህ ማድረግሽ ብሎ አዝኖ ይመለሳል። ያለ ገንዘብ ምቾት አይገኝም ሲላት፣ እንግዲህ እሷ ደግሞ ከአንድ ወር በፊት በፍጹም አንወጣ የምታደርጊው እናያለን። ከአንድ ወር በፊት በፍጹም አንወጣልሽም ሲል ነበረ የተናገረው ባቢ ለቤት አከራይዋ። ባቢ ወደ ቢሮ ሄዶ እንግዲህ ወይዘሮ እንትናን አግኝቷታል ማለት ነው። ራሄልን አንቺ እኔና ጽናትን ለመለያየት የምታደርጊው ነገር እንደሆነ አውቅብሻለሁ። አንቺ ግን እኮ ትልቅ ሰውነች፣ እሰቢ፣ የማሰብ ችሎታሽን አዳብሪ። እንዴት ነው ይህን ነገር የምታደርጊው? ጽናት በፍጹም እኔን እንኳ ባትፈልገኝ፣ እኔ በፍጹም ከአንቺ ጋር ልሆን አልችልም። ምንም ነገር አታድርጊ፣ አትሞክሪ፣ በፍጹም አትድከሚ፣ እያለ ነበረ እሱም እየተናገራት። እኔ ታዲያ በፍጹም አልተዋትም እያለች ነበረ ከዛ እንግዲህ ብሌን ደግሞ ወደ ቤት ስትገባ እናቲቱ እንግዲህ ሽሮ እየሰሩ ነበር። እና ቁጭ ተመልሳ ደግሞ ወይዘሮ እንትና ትሄዳለች ማለት ነው። ሂዳ ቤቱን እንደተከራየችላቸው ና ቤቱን ልታሳያቸው እንደፈለገች ነግራቸው ትሄዳለች። ግን እኮ ባለፈው ለብሌን እንዳት ነግሪያት ብዬ ነበር ማዘር ስትል፣ እኔ እኮ ነግሪያት አይደለም፣ እራሷ ተከተለች ስትወጪ ተከትላ ስትገባ አይታች ነው። ግን አንቺ እናሷ ጓደኛ ከሆናችሁ ምንድን ነው ችግራችሁ? ለምንድን ነው አንቺን የማትወድሽ ስትላት፣ እኔ ስትጎዳ አንቺም ስትጎጂ ስለማልወድ ስለምናገራት ነው። እና እኔ በጣም ተሳዝኑኛላችሁ እናንተ በዚህ ቤት ውስጥ መኖራችሁ። አዎ ልጄ ይሄ ልጅ ጣራው ያፈሳል መሬቱ እንደዚህ ብዬ ነው ሲሉ የራሳቸውን ብሶት ይናገራሉ። ከዛ ብሌን ስትመጣ እንግዲህ ብሌን ቤት ተከረ ቤት ወደ አዲስ ቤት ነው ስትል፣ እማየ አስተውይ፣ ምን ነው ጥሩ ነገር አይደለም እያደረግሻለሹ እባክሽ እባክሽ ሰራተይ የነጋሽ ግርማን ቤት አስለቀቀሽ፣ አንቺና እኔ እንዴት ነው የምንገባው? የድሮውን እንዴት ትረሻለች? ብታታረ ባክሽ በፍጹም እሷም ልጅቷም አንቺ ጋር እየተጫወተችብሽ እንደሆነ አሁን ተረድቼዋለሁ። ስለዚህ አንቺ ባትሄጂ ሄጂ ባትሄጂ አት ምግብ ቤት እንኳ ምግብ አልበላንም ብላ ብሌን ተቆጥታ ተከናንባ ተኛች። ከእንቅልፏ ስትነሳ ተነሺ፣ ቤቱን እንድንለቅ እቃ አጋግዥታ። በፍጹምም ማየ አንቺን እቃ አላጋግዝሽም። በፍጹምም አላደርገውም። ምንም አልገባም እዛ ቤት። ይህንን ወቂ ማየ፣ ቆም ብለሽ እሰቢ። እሷ ልትጫወትብሽ ነው። እሷ ለሴራን ምን ብላ ነው ለአንቺ ቤት የምትገዛልሽ እንዴ? ትንሽ አታስቢም እንዴ ማየ? እያለ እናቷ በፍጹም አልተረዱላትም ማለት ነው። በጣም ከዛ እንግዲህ ባቢን ትጠራዋለች ከቤት ውስጥ ሁና እንግዲህ ስትጠራው፣ ብሌን ይሄ ነው እኮ ቤታችን፣ ይሄን እኮ ቤት የእነ ጽናትን ቤት ነው እኮ ለእነ እናቴ ቤት ያደረገችው፣ እንዴት ይህን ትኛለች ብሎ ባቢን በጣም ተናደደ። ብሌን እኔ ጨንቆኛ፣ ባቢ ምን እንደምልህ ይሄ ራሄል እኮ ያሰበችው ነገር ሁሉ እየተሳካላት ነው። ምን ማለት ነው እየተሳካላት ማለት? ይሄ ቤት እኮ ለእኛ ቤት ነው የተከራየችልን። ማለት የማንም ቤት የጋሽ ግርማን ቤታው። እኔ በእውነት መሬት ተሰንጥቆ ቢውጠኝ ደስ ይለኛል። እንደ ምን ያልሽ ነው አንቺን? አልገባኝም። እንዴት ነው ይሄ ሊሆን ይችላል? በተደጋጋሚ እኛ ቤት እየሄደች እናቴን ባልሆነ በሆነ አሳምና ውስጧን አእምሯን ሞልታታለች። ታዲያ እናትሽስ እንዴት ፈቃደኛ ይሆናሉ? ምን አይነት ሰይጣን የሆነች ሊናት ከእኛ በምን ነው የምትርቀው? ብሎ እሱም ባቢ የሚናደድ እና ከዛ ራሄል ጋር ደግሞ ትሄድላታ ለ ብሌን መስሪያ ቤቷ ጋር አንቺ ግን ትንሽ አታፍሪም ወይ እባክሽ፣ ሌና የለሽም ወይ እንዴት ነው ይህን የምታደርጊው እናትስ የለሽም ስትላት አበደች ማለት ነው እናት የሚለው ነገር እንግዲህ እናቷ ጋር የተደረገ ድርጊት አለባት መሰለኝ እናቷን ስትጠራባት እባክሽ ውጭልኝ ውጭልኝ ውጭልኝ ብላ ነበረ እንደ እብድ አድርጓት የተቀመጠችበትን ጠረጴዛ ስትደበድብ የነበረው እንግዲህ ከቤትም ሄዳ ልትልትገባ ልትገባ ስትል ጽናት ከበር ታገኛታለች የት ልትገቢ ነው ይሄ እኮ የተከራየሁት ቤት ነው ትላታለች ይሄ እና ይሄን ስለተከራየሁት ይሄን ላየው ነው ቤቱን የመጣሁት ነገ ቀይን ለማምጣት ስታት አንቺ ነሽ እንዲህም ቤት የተከራየሽ አለቻት አዎ አንቺ ግን ነገር አትተኝ፣ ምን አድርጌሽ ነው? ይሄን ነው እኮ መጀመሪያም ብዬሻለሁኝ፣ እሰቢ፣ አእምሮሽን አሰሪ ብሎጌሽ ነበረ። ጽናት ረፍዷል፣ ያለሽን ሁሉ እንደማሳጣሽ ነግሬሽ ነበር። ስለዚህ እኔ አሁን ደግሞ ይሄን ቤት ተከራይቼዋለሁኝ፣ ነገ እንግዲህ እንድትወጪ ስትላት አነቀቻትና፣ እንግዲህ ገፈታትራት አላስገባቻትም። አባቷን እንዳይጎዱባት ስትል መልሳታለች። የቤት አከራይዋን በድጋሚ ሄዳ ጽናትን ብት ብትለምናትም በፍጹም ምንም ማድረግ አልችልም፣ ልቀቅልኝ። የባክሽ እነዚህ ጥሩ ተከራዮች ገንዘብ አግኝቻለውኝ፣ እና ለገንዘብ ስትይ እኛን እኛን አስፓልት ትጤናለሽ እንዴ? አረ ትንሽ ሰቢ እንደ ሰው ብትላት በፍጹም እኔ ምንም ማድረግ አልችልም፣ መተዳደሪያ የስከውነ ድረስ ልቀቂ ስትልም አስጠነቀቀቻት። እናትያዋ ብሌንን እቃ ያዥኝና ወደ ቤት ስትላት በፍጹም እኔ አልሄድም እማየ እያደረግሻለሽውን ነገር አልስማማ አልስማማብሽም ብስትላት እናቷ ጉዳይሽ ነው እዚሁ እንደፈለግሽውኜ እኔ ቀይን ሰብስቤ ወደ ነጽናት ቤት ቢሆን ይውጡና እኔ ዘና ፈታ ማለት እችላለሁ ብላ እናትያዋ ውሳኔውን ወስና እቃዋን ጠቅልላ እንግዲህ ይዛ ወደ ነጽናት ቤት ቀጥ ብላ እየሄደች እንግዲህ በር ደርሳ በር እያንኳኳች ነው ያለቀው። በሚገርም ሁኔታ እኔና እናትያዋ ገብተው ምን ልትል እንደምትችልና ጋሽ ግርማ ሲያያት ምን ይወስን ይሆን? በጣም ያሳዝናል። የሰው ልጅ እንግዲህ አትውደቁ እንጂ ከወደቃችሁ ብዙ ነገሮች በዙሪያችሁ እንደሚመጣ የታየ ነው። አንዳንድ ጊዜ ፈተና ለበጎ ነው። ግን ይህም ፈተና ታልፈዋለ ጽናት ብዬ አስባለሁ። ሆኖም ግን አሁን ጽናት ጭንቀቷ አባቴ እንዳይታመምብኝ በድጋሚ የሚለው ነው። ከታመሙ ደግሞ አሁን ስራ በሌላበት ሰዓት ደግሞ አስቸጋሪ ስለሆነ የዛሬው በዚህ ተሰጠቃሏል እናመሰግናለን።